የምርጥ ዘር አቅርቦት ግብርናን በማዘመር ረገድ ከፍተኛ ሚና ይጫወታል። በግብርናው ኢንቨስትመንት ዘርፍ ላይ የተሰማራው የትንሣኤ ዘርፉ አዝርዕት ልማት ድርጅትም በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሳንኩራ ወረዳ ስንቢጣ ቀበሌ በሚገኘው 250 ሄክታር መሬት ላይ የበቆሎና የስንዴ ምርጥ ዘር እያመረተ ይገኛል። ስሜ አብርሃም ትንሣኤ ይባላል። ሰራበት እርሻ ተንሳይ ዘርፎ ዘርፍ ልማት ድርጅት ይባላል። እዚህ በስልጤ ዞን ውስጥ በሳንኩራ እና በሚቶ ወረዳ ላይ። ኮሌጅ የተማርኩት ሲቪል ኢንጂነሪንግ እና አግሪካልቸር ባዮሲስተም ቴክኖሎጂ በአሜሪካ ውስጥ ኖርዝ ዳኮታ ስቴት ዩኒቨርሲቲ የሚባል ዩኒቨርሲቲ ውስጥ ነው የተማርኩት። እዚህ ብዙ ስራ አለ ብዬ ነው ማስበው። ሲጀመርም ሁለተኛ እኔ ስራ መሰራበት ቦታ የግብርና ምርምር ውስጥም ሰራ ነበረ እና ብዙ ነገሮች መስራት ወደዚህ ማምጣት የምፈልጋቸው ቴክኖሎጂዎች ማምጣት ይቻላል ብዬ የማስባቸው ነገሮች ነበሩ። ሚዲል ሊት እንደጨረስኩ ጓጉቼ ነው ወደዚህ ሀገር የመጣሁት። አባቴ በእርሻ ሜካኒዜሽን ስራዎች ላይ በባሌ ዞንና በስልጤ ዞን ላይ ረዥም ጊዜ ይሰራል። እኔ በልጅነት ከዘጠኝ ዓመት ጀምሮ ነው እዚህ እርሻ መምጣት ጀመርኩት። እኔ ለኔ ፐርሰናሊ ለምዝናናት ስለሆነ የሚመስለኝ ጥሩ ኢንጆይ አድርጌ ያደኩበት ቦታ ነው። ብዙ ሰው እዛ ይቀራል ብሎ ነው ያሰቡት። ግን እኔ ያው ለስራም እሱን ማገዝም ፍላጎቴ ስለነበር በዛ ብዬ ቶሎ ወደዚህ ሀገር ተመለስኩ። ኖሌጁ ያስፈልጋል። ኦብቪስሊ ባክግራውንዱ ኖሌጅ ነው። አንድ የምናይበትን የምንደርስበትን ቦታ ይታየናል። የምናውቀው ቦታ ከሆነ የምንሄደው ፕራክቲካሊም ፕራክቲካሊ አይከብደንም። ኦብቪስሊ ወደ እርሻ ውስጥ ገብቶ ወደ ተግባር ሲገባ ቻሌንጆቹ ሪሊስቲኩ የሆነ ችግሮቹ ትንሽ ቻሌንጂንግ ያስፈራል። ግን ኖሌጁ መኖሩ ደግሞ ባክግራውንዱ መኖሩ የት እንደምንደርስ፣ የት መድረስ እንደምንፈልግ፣ እንዴት እንደሚሰራ ብሉ ፕሪንት አለን። እኛ ምርጥ ዘር ብዜት ላይ ነው የምንሰራው ስንቢጣ ላይ። አሁን በሰብል ዙሪያ ሁሉም ምርጥ ዘር ነው ያለው። ስንዴ ምርጥ ዘር አለ እና በቆሎ ደግሞ ወደ 27 ሄክታር የሚሆን የኤምኤች 140 የሚባል ድርቅ መቋቋም የሚችል ምርጥ ዘር በቆሎ አለ። ይሄም ደግሞ የምታዩት የስንዴ ምርጥ ዘር ነው። ይሄ ከኢትዮጵያ ምርጥ ዘር ጋር በኮንትራክት ፋርሚንግ የምናመርትላቸው ነው። አካባቢው ላይ በድርቅ ምክንያት በቆሎ ነበር። በቆሎ ፌል ሲያደርግብን ገልብጠን ኢሚዲያትሊ ስንዴ ዘርተን አካባቢውን አዳፕት አድርገን የዘራ ነው ውጤት ነው። ይሄም የምታዩት ዘር ከሌለ ምግብ የለም ተብሎ ይታሰባል። ኖ ሲድ ኖ ፉድ የምንል ፕሪንስፕል ነው የምንጠቀመው። እና ዘር ላይ ከብዙ ነገሮች ላይ ጥንቃቄ ተደርጎ አዳቅለናቸው ነው። በቆሎን አሁን ስታይ ተዳቅሎ ነው ለገበሬው የምናቀርበው። ለዚህ ከዘር ላይ በጣም ጥንቃቄ የሚደረግ በሽታ አለ። ሲዳቀል ደግሞ ትክክለኛ ሌላ ቫራይቲ ከሌላ ቫራይቲ ጋር መቀላቀል ስለሌለበት እነሱ ሁሉ በጣም ተጠብቆ ነው ብዙ አይነት ፕሮሰስ ውስጥ አልፎ በኳራንቲን ጥንቃቄ ተደርጎ ክትትል ተደርጎ ከዛ በኋላ ዘር መሆን የሚችለው በኤክስተርናል ቦዲ ፍተሻ ተደርጎ ዘርነቱ ሲረጋገጥና ፐርሰንት አለው፣ በዛ ፐርሰንት መሰረት ዘር ሲሆኑ ሲያጸድቁት ነው። በስንዴ ዘር ብቻ ወደ 400 ሄክታር ዘር ተዘርቷል። በተለያዩ ቫራይቲዎች ማለት ነው። ሶስት አይነት አራት አይነት ቫራይቲዎች አሉ። ከእነሱ ውስጥ ዳካ ኪንግ በርድ እና ቀቀባ የሚባሉ ቫራይቲዎች አሉ። በቆሎ ላይ ወደ አራት አይነት እንትናለን ቢኤቾች አሉ ቢኤች አምስት አርባ ስድስት እና ቢኤች ስድስት ስልሳ አንድ የሚባልና እንደገና ደግሞ መልካሳ የሚባል ኤምኤች መቶ አርባ ዲኬ ትሪፕል የሚባል ሰባ ሰባ ሰባት ከባይሮች ጋር የምንሰራው ቫራይቲዎች አሉ ከምርጥ ዘር ድርጅቶች ጋር እንደ ኢትዮጵያ ምርጥ ዘር ደቡብ ምርጥ ዘር ወኦሮሚያ ምርጥ ዘር ጋር ኮንትራት በመግባት ዘር እናበዛለን እነሱ ዘሩን አቅርቦልን ያው የተመረተው ምርት አብዝተን ለነሱ መልሰን እናቀርባለን። ከዛ ውጪ እኛ ዘር አብዝተን ለገበሬው ዳይሬክትሊ የምናቀርብበት ፕሮግራም አለ። በዚህ አካባቢ በመስመር በቆሎ መዝራት ብዙም አልተለመደም። እንደገና ደግሞ በኮምባይነርም በሃርቨስቲንግም ምርትን ሴቭ በማድረግም ሰርቱ ማሳየትን ለአስተዋደሩ እንትን ብለናል። የድርጅቱ እንደ ኤክስቴንሽን ሆኖ ለአካባቢው አስተዋደሮች እና ያሉ ገበሬዎችን አውትሪች የሚያደርግ ያለንን ኖሌጅ ሼር ማድረግ እኔ ፐርሰናሊ ነገሮችን ሼር በማድረግ አምናለሁ፣ ስፔሻሊ አይዲያዎችን እና ደግሞ ሁላችንም ሰክሰስፉል ከሆነ ለአካባቢያችንም ጥሩ የሆነ ኤግዛምፕል ይሆናል። ለሌላውም አካባቢ እንደዚ አይነት ኤግዛምፕል ይሆናል ብዬ አስባለሁ። ረዥም ጊዜ የሰራንበትና የቆየንበት ስራ ልምድ በማሽነሪ መካኒዜሽን ሰርቪስ በማቅረብ ነው እና ከእርሻ ጀምሮ እስከ ሃርቨስቲንግ ያሉትን የተለያዩ መካኒዜሽን ሰርቪሶች ድርጅታችን ያቀርባል። ለአካባቢያችንም ለተለያዩ አርሶ አደሮች የአጨዳም ሆነ የእርሻም ኮምባይነሮች አሉ፣ ሁሉም አይነት ማሽነሪዎች አሉ እና እነዚህ ነገሮች፣ እነዚህን ሰርቪሶች እናቀርባለን። ለአካባቢውም ለራሳችንም ፉሊ ሜካናይዝድ የሆነ ፕሮግራም ነው ያለን። ቴክኖሎጂ አንድ ልምድ መለዋወጥን ነው ከዛ ያገኘነው፣ ሁለት ደግሞ ሥራ ይቀላጥፋል። በጣም ወደ ሜካናይዜሽን ውስጥ ሙሉ በሙሉ እየገባን ነን። በእጅ የምንነካ ነገር እየቀራ ማንፓሮውም እንዳንቸገር ቴክኖሎጂ ደግሞ የበለጠ እዚህ ሀገር ማይገኘውን አንዳንድ ነገሮችን እያመጣ ሁሉም ሙሉ መካናይዜሽን ላይ እየገባናል። አንድም ትምህርት አገኘን፣ ሁለት ደግሞ ተቀላጠፈ የስራ ሁኔታ። በቀላሉ በሰው ኃይል የምንቸገራቸውን ነገሮችን በሙሉ በቀላሉ በማሽን በተለዩ ነገር ዘር የሚዘረው በማሽን ነው፣ ሃርቬስት የሚደረገው በማሽን ነው። የተለዩ ነገሮችን ያው ዘመናዊነቱ ገብተን ለራሳችንም አዲስ ቴክኖሎጂ ጋር በመግባታችን የተለየ ትምህርት ቀስመናል ማለት ነው። የትንሣኤ ዘርፉ አዝርዕት ልማት ድርጅት ከስንዴና በቆሎ ምርጥ ዘር በተጨማሪም በአትክልት ስራ ላይ ተሰማርቷል። በዚህም ለበርካታ የአካባቢው ነዋሪዎች የሥራ ዕድል ፈጥሯል። ከስንዴና ከበቆሎ ውጪ የተለያዩ ቬጅተብሎች እንሰራለን እንደ ቲማቲም ሚጣም ጊዜያዊ ሰራተኞች ወደ 50 ገደማ በዛ አካባቢ ያሉ በምርጥ ዘር በቆሎ አካባቢ ደግሞ ወደ 300 እስከ 300 ፕላስ ሰራተኞች በፒክ ታይም አሁን አበባ በሚነቀልበት ጊዜ ኦፍ ታይፕ በሚነቀልበት በሽታ ሮግ ሲወጣ በዛን ጊዜ ከፍተኛ የሆነ የሰራተኛ ፍላጎት አለን። እኛም እነሱ ከ200 እስከ 400 ሰራተኛ የምንቀጥርበት ጊዜ አለ። ብር ነው ከፈለኝ። እና በብርም ሆነ በስራውም ተጠቃሚ ነኝ። ብዙ ሞያ ቀስሜ ለወደፊቱም ሆነ ለአሁኑም የሚሆነው ነገር ሁሉ ተጠቅሜ በዚህ ድርጅት ዙሪያ ላ ብዙ ነገር እየተጠቀምኩ ያለ መጠቀሜ ብቻ ሳይሆን ማወቅ ብዙ ትርፋ አለኝ ዬ ከራሴ ትርፌ ሰውም የምረዳ አካል ሆኜ ኖርያለ። ጀምሬ የነበረውን ትምህርት እዚ እየሰራው ትምህርትን አጠናቀቁ ከዛ ቤተሰቦችንም ወላጆችንም በጣም እየረዳው ምርጥ ቤት ለቤተሰብ ሰርቻለሁ። አሁን ደግሞ ቤተሰቤን መስርቼው ባለቤቴን የትዳር አጋሬን አስተምሬው ዛሬ ደግሞ ከፍተኛ ደረጃ ላይ አለች። አሁንም ደግሞ ትምህርቷን በዙ እየሰራው ትምህርቷንም ቀጥላለች። እሷም ደግሞ የተሻለ ደሞዝ አላት የተሻለ ደሞዝ ይከፍለናል ድርጅቱ። ጥሩ የሚባል ደሞዝ የሚከፍለው፣ ቤተሰቦች አስተዳዳሪ ነኝ፣ ልጆች አሉኝ፣ ትዳር አለኝ እና ከዛም አልፎ ቤተሰቦችን የማግዝበት ድርጅት ነው። ከዛም አልፎ ኦልሞስት ድርጅት የራሴ ማለት ይቻላል። ድርጅቱ እንደ ራስ የተያይዘን የምንሰራው ድርጅት ነው እንጂ ተቀጣሪም ነን ማለት አይቻልም። እንዳለ ሰራተኛው እዚህ ያለው ፋሚሊ ቤዝ ነው ያለን እና ከዛ አልፎ የተሻለ ክፍያ በብዙ መልኩ የሚረዳ ድርጅት ነው። ደስተኛ ነኝ። ከነበርኩበት ሁለት ሶስት መስሪያ ቤቶች አይቻለሁ። አምን ተረስትድ ትልቁ ችግር የአየር ጸባይ መለዋወጥ ነው። ምክንያቱም አሁን ይሄ ማሳራሱ አንዳንድ ቦታ ሁለት ሁለት የተገልብጦ የተዘራበት ቦታዎች አሉ። ይሄ ትልቅ ያላሰብነውን ወጪና ኢኮኖሚ መቃወስ ያመጣብናል። በትልቅ ማሳ ደግሞ ሲታሰብ እስኬሉ እኛ ወደ 900 ሄክታር እዚህ ዞን ላይ የምናርሰው እና ኦልሞስት ያን ሁሉ ግብአት አስገብተን እንደገና መስራት፣ በዜሮ እንደገና ገልብጦ መስራት አንድ ትልቁ ቻሌንጅ ነው። ሁለተኛ ደግሞ ምርጥ ዘር ነው የምንሰራው። ምርጥ ዘር ደግሞ አብዝተን ሰርተን ገበያ ለማግኘቱ ዘር ማደሩ እንደ ቻሌንጅ እናየዋለን። ያው ቻሌንጆች ቢኖሩም እኛ እንደ ዘር አብዥዎች የመስራት ዘሮች አክሰስ ብናገኝ ያው ምርምሮች ጥሩ ጥሩ የተባሉ ኢትዮጵያ ውስጥ ያሉ የሎካል የሆኑ የራሳቸው ብሪዶች አሉ። እሱ እነሱ ቢታወቁ እኛም አክሰሱ ቢኖረን ድርጅቱ በአካባቢው በቀላሉ የሚገኘውን ተረፈ ምርት በመጠቀም ከብቶች እርባታ ስራ ላይም ተሰማርቷል። የአያቴ አንድ የፈረንጅ ላም ነበረቻቸው ለአባቴ ውስጥ በ2009 በፈረንጆች አሁን የሷ ዘር ተዋልዶ ተዋልዶ ከመቶ በላይ እንደሆነ አቀለሁ ከሷ ተዋልዶ የሄዱት የበዙት እና አካባቢውም ስለሚመች ለከብትም፣ እዚህ ደግሞ ብዙ አይነት ትርፍ ምርት ስላለ ከዛ እየወሰዱ አካባቢው ስለሚመቻቸው ይህ ነንበራቸው በጣም ኤክሲድ አርጓል። ኦልሞስት መቶ 30 ገደማ ይሆናሉ። ዋን ኦፍ ሃርድስት ወርኪንግ ማን ነው። አልሞስት 24 ሰዓት አንዳንዴም ራሱ ቀናቶች ሳይተኛ ማሳዎቹን፣ አንዳንዴም የስልጤን የባሌን እያለ ያለ ረፍት የዞረ ማኔጅ ያደርግ ነበረ ሌት ሰባት ሰዓት ገብቶ ኢሚዲየትሊ ወደ አስር ሰዓት አንድ ሰዓት ሁለት ሰአት ተኝቶ ወደ እርሻ ይመለሳል። እዛ ማድረግ ያለበትን ነገር ጨራርሶ በዛ በለሊትም እንዴትም ሰው ማስቸግሮ ከሆነ ማምጣት ያለበትን ነገር አምጥቶ እንደዛ አይነት ስራዎች፣ እንደዚህ አይነት የስራ ልምድ ነበረው። አባቴ ስለ ሰብል በደንብ ያውቃል፣ አፈር በጣም ያውቃል፣ ስለ ከብቶችም ስለ ሜዲሲን ያውቃል ሜካኒካል ነገሮችን ኦልሞስት መካኒክ ነው። በሁሉም ነገር ውስጥ በስተታይል የሆነ ሰው ነበረ። እና ይህን ነገር ደግሞ እያየሁ ሳድግ እኔም ለዛ ነገር ነው አስፓየር ማድረገው አንድ ነገር ዴዲኬድ ሆኜ የምሰራበትን። በእርግጥ ይህን ድርጅት ካቋቋመ በኋላ ብዙ ባለሙያዎች አሉ፣ አሁንም አብረን ያሉ አግሮኖሚስቶችም አሉ፣ ቤቶች አሉ፣ መካኒኮች አሉ ኦፕሬተሮችም ስቲል ረጅም ጊዜ ከ10 20 ዓመት በላይ አብረን የቆዩ ሰዎች አሉ። ነገሩን ስሙዝሊ ራን እንዲያደርግ እነሱ ናቸው የረዱኝ። ሁላችንም ለዚህ እርሻ ለዚህ የትንሳይ ዘርፉ አዝር ልማት ጥሩ ሰክሰስ እንዲሆን ምኞት አላቸው። ለዛም አይ ቲንክ አንድ ላይ ሆነን ከእግዚአብሔር ጋር እስቲ ጥሩ ቦታ ይደርሳል ብዬ አስባለሁ። አብርሃም አባቱን ተክቶ የተለየ ሰው ነው። አብራሃም ስሙ የተለየ ነው። ደና ሰው ነው። አሁን አብራሃም ማለት ለኛ አባታችን ነው። አባታችን ነው። የተሻለ ህይወት አሁን እሱ ያቀደው ዕቅድ ለኛም ለአገርም የሚተርፍ ጥሩ ነገር ያቀደና ጥሩ እየሰራ የሚገኝ እና ዛሬ ከተለዩ ምርጥ ዘር አምራች ድርጅቶች ጋር ሴንትራል ኢትዮጵያ ኢትዮጵያ ምርጥ ዘር ድርጅት ጋር። ደቡብ ምርጥ ዘር ድርጅት ጋር የተለያዩ ቫራይቲ በቆሎ ምርጥ ዘር፣ ስንዴ ምርጥ ዘር የተለያዩ ቫራይቲ ላይ እየሠራ አገርን ጭምር በእኛ ተቀጥረን ካለን ሰዎች ይልቅ አገርን ጭምር የሚያገለግል ከፍተኛ ጡ ተስፋ የሚናደርገው ሰው ለሀገርም የምንጠብቀው ሰው ነው ማለት ነው። አገርም ምርጥ ዘር ፍላጎታችንን ማሟላት የምችልበትን ሶሉሽኖች በሁሉም የሰብል አይነቶች ከቅባት እስከ ሲሪያል ክሮፖች ሁሉንም ዘር የሚያበዛ ካምፓኒ እና ጥሩ የሚባል ዘር በአስፋጃሮች በገበሬዎች ተፈላጊነት ያለውን ዘር አምርቶ ኳሊቲ ያለውን በበቂ ኳንቲቲ ለአገሪቷ መቅረብ ሲያልፍም ወደ ውጭ ሀገርም ኤክስፖርት ለማድረግ ፍላጎት አለን። አሁንም እየሰራን ነው። ከውጭ የሀገር ያመጣን ዘር እየሞከረን ነው። ከምርምሮች ብዙ አይነት ዘሮች ሰርቶ ማሳያም ዴሞንስትሬሽን ፕሎቶችም አሉ። እየሰራን ያስታወቀን ያለ ነው። እናም ስናት ፋር አሁን ሀገሪቷ ራሷን በሁሉም ነገር በምግብ ዙሪያ ሰስተይነብል ናት የምትሆንበት ጊዜ ብዬ አስባለሁ። የሀገራችን ምርት የምርታማነት የሚጨምረው ብዬ ማስበው አንደኛ መሰረቱ ምርት ዘር ነው። ሌላውም ነገር ተጨምሮ ማለት ነው እና ምርት ዘር ደግሞ ጥሩ የሆነ አዳፕት የሚያደርግ ይህን ኢንቫይሮንመንት፣ በሽታ መቋቋም የሚችል ምርቱም ከፍ ያለ ምርት ዘር ማምረት ከቻለ የሀገሪቷን የምግብ ፍላጎት አሟልተንም አልፈን ወደ ኤክስፖርትም መግባት እንችላለን። በጊዜው ደግሞ ብዙ ምርጥ ዘሮች አሉ። ያው በምርምርም በመንግስት እጅም ያሉ አሁን መንግስትም ኤክስቴንሽንም ፑሽ ያደርጋለው ያው ምርጥ ዘርን አብስተን ለአርሶ አደሩ እንድናቀፍ ከውጭ የሚመጡ ዘሮችን ደግሞ ለመቀነስና ራሳችንን ሰስቴን እንድናደርግ ይገፋል። ይሄ በዚህ በተዘዋዋሪ ዶላርን ማስገባት እንችላለን። ኢምፖርት የምናደርገውንም እንቀንሳለን። በግብርናው ኢንቨስትመንት ዘርፍ ላይ ተሰማራው የትንሳኤ ዘርፉ አዝርዕት ልማት ድርጅትም የስንዴና የበቆሎ ምርጥ ዘርን በቴክኖሎጂዎች አማካኝነት በማልማት ምርቱ ሳይባክን በጊዜ በመሰብሰቡ ከዘርፉ ከፍ ያለ ምርጥ ዘር ይገኛል። በዚህም የግብርና ኢንቨስትመንት የገቢ ምርቶች ይተካል፣ የውጪ ምርቶችንም ያሳድጋል። ይህ ስራ እየሰፋ ከሄደ በጊዜ ሂደትም ለምግብ ዋስትና መረጋገጥ ከፍተኛ አስተዋጽኦ ይኖረዋል።